ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬው ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተም የምናደርስ ነው የሚሆነው ወደ ቤተሰቦቻችን። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን እናነሳለን፣ የተለያዩ ርዕሰ ጉዳዮችን ከሀገር ውስጥም እንዲሁ የአትሌቲክስ ጉዳይን የምናነሳ ነው የሚሆነው። ቪዲዮችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ብቻ እንድታደርጉ በአክብሮት ነው የምንጋብዘው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታኔ ማድረግ ይሆናል። ቪዲዮችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ከእኛ ጋር ቆዩ። ከመሸጋገሪያው በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። የአትሌቲክስ ጉዳይን በማንሳት ንጀምር የዛሬ ፕሮግራማችንን። ቅዳሜ እንግዲህ የዳይመንድ ሊግ እንደሚጀመር ይታወቃል እና ቅዳሜ በሚጀምረው የዳይመንድ ሊግ ውድድር ላይ ደግሞ የምትሳተፈው ጉዳፍ ጸጋይን ነው የምንመለከተው። የ2025 የዳይመንድ ሊግ ቅዳሜ በቻይና ዢያንመን ከተማ ነው እንግዲህ እንደሚደረግ እየተገለጸ የሚገኘው በ15 ከተሞች ይደረጋል። ይሄ ውድድር 10 የዓለም ክብረ ወሰን ባለቤቶችና 23 የቅርብ ሻምፒዮኖች ደግሞ የሚሳተፉበት ውድድር እንደሚሆን ዘገባዎች ይጠቁማሉ። አትሌት ጉዳፍ ጸጋይ በ5000 ሜትር ተጠባቂ አትሌት ናት። እንግዲህ ባለፈውም ደግሞ እዚሁ ሀገር ላይ ማሸነፏን የምናስታውሰው ነው። ጉዳፍ ከአንድ ወር በፊት በዚያው በቻይና በተደረገ የአለም የቤት ውስጥ ሻምፒዮና በ1500 ሜትር አሸናፊ እንደነበረች የምናስታውሰው ነው። ጉዳፍ ጸጋይ በ14 ደቂቃ እንዲሁ ከ21 ማይክሮ ሰከንድ የ5000 ሜትር የዓለም ክብረ ወሰን ባለቤት እንደሆነች የሚታወቅ ጉዳይ ነው። በርቀቱ የፓሪስ ኦሎምፒክ የ5000 እና የ10000 ሜትር የወርቅ ሜዳሊያ ባለቤቷ ደግሞ ቢያትሪስ ቺቤትም በዚህ ውድድር ላይ የምትጠበቅ ሌላኛዋ አትሌት ናት። የሁለቱ አትሌቶች ትንቅንቅ እንግዲህ ከወዲሁ የሚጠበቅ እንደሆነም ነው የዓለም አትሌቲክስ እንግዲህ ፌዴሬሽን ይዞት የወጣው መረጃ የሚያሳየው። ቅዳሜ ግን ዳይመንድ ሊጉ ይጀመራል። ኢትዮጵያውያን አትሌቶችም በተለያዩ ርቀቶች ተሳታፊ ይሆናሉ። በተለያዩ መስፈርቶችም በተለያዩ ርቀቶችም ኢትዮጵያን አስጠራሉ ተብሎ ይጠበቃል። ከነዚህ መካከል አንደኛዋ ደግሞ እንዲሁ ጉዳፍ ጸጋይናትና በቀጣይ ጉዳፍ ጸጋይ የምታደርገውን ውድድር እየተመለከትንም የሌሎችንም እየተመለከትን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ ንውሰዳችሁ ሊቨርፑልን የተመለከተ መረጃን በማንሳትን ጀምር። ትሬንት አሌክዛንደር አርኖልድ በአዲሱ አሰልጣኝ ላይ እርግጠኛ ባለመሆኑ ሪያል ማድሪድን ላለመቀላቀል ሊወስን ይችላል የሚሉ መረጃዎች እየወጡ እንደሆነ ነው ዘገባዎች እያሰፈሩ የሚገኙት። ከሊቨርፑል ጋር ያለውንም ውል ማራዘም አሁን ላይ ሊችል እንደሚችል ነው ፉትቦል ኢንሳይደር እየገለጸ የሚገኘው። በሪያል ማድሪድ ቤት የካርሎ አንቸሎቲ ቆይታ አሁን ላይ ያልተረጋገጠ ጉዳይ ነው ወይም ደግሞ በክረምቱ እንግዲህ ካርሎ አንቸሎቲና ሪያል ማድሪድ ይለያያሉ ተብለው በርካቶች እየዘገቡ ይገኛሉ። እና ከዚህ መረጃ ጋር በተያያዘም እንግዲህ ትሬንት አሌክዛንደር አርኖልድ ቀጣዩ የሪያል ማድሪድ አሰልጣኝ የሚሆነው ሰው ማን እንደሆነ ካሁኑ አለመረጋገጡን ተከትሎ በቀጣዩ አሰልጣኝ ላይ ምንም አይነት እንግዲህ ሀሳቦች ስለሌሉ ምናልባት ትሬንት አሌክዛንደር አርኖልድ በሊቨርፑል ኮንትራቱን ሊያራዝም የሚችልበት ሌላ አማራጭ ለሊቨርፑሎች ቀርቧል የሚሉ መረጃዎች ናቸው እየቀረቡ የሚገኙት። ስለዚህ ትሬንት አሌክዛንደር አርኖልድ ምናልባት በሊቨርፑል ሊቆይ የሚችልበት የተወሰነ እድል እንዳለው እየተገለጸ ነው። ነገር ግን አሁንም ከሪያል ማድሪድ ጋር መነሳቱ እንደቀጠለ ነው ወደ ሪያል ማድሪድ ሊያደርግ የሚችለው ዝውውርም እንዳለ ጭምር አሁንም መረጃዎች እያሰፈሩ ነው የሚገኙት። ሊቨርፑል የፕሪሚየር ሊጉን የክንፍ ተጫዋች ለማዘወርም እየተመለከቱ ነው። ሊቨርፑል ባለፈው ክረምት ለማስፈረም ከሚፈልጓቸው ተጫዋቾች አንደኛውን ለማስፈረም አሁን ላይ ትልቅ ማበረታቻዎችን አግኝተዋል። ምንም እንኳን ባለፈው ክረምት ፍሬድሪኮ ኪያዛን ማስፈረም ቢችሉም በዚህ ክረምት ግን በአጥቂ መስመር ላይ ትልቅ ፊርማዎች ይጠበቃሉ። በዚህ የክረምት የተጫዋቾች የዝውውር መስኮት አርኔስሎት በቡድናቸው ውስጥም ብዙ ማዕለ ነዋዮችን ማፍሰስ ይፈልጋሉ ተብሎ ነው የሚታሰበው። በዚህ የዝውውር መስኮት የመጀመሪያና ዋነኛ ኢላማቸው ምናልባትም ከክለቡ ሊለቅ የሚችለው የትሬንት አሌክዛንደር አርኖልድን ምትክ ማግኘት ሊሆን ይችላል። በተጨማሪም በክለብ ውስጥም አዳዲስ የማጥቃት አማራጮችንም እንደሚፈልጉ ነው የሚታመነው። በሊቨርፑል ቤት በተለይም በክረምቱ ይለቃል ተብሎ የሚጠበቀው ሊዊስ ዲያዝን ምትክ ለማግኘትም ከአሁኑ በተለያዩ ተጫዋቾች ላይ ክትትል እያደረጉ ነው። ምክንያቱም ተጫዋች ወደ ሳኡዲም ሊሄድ የሚችልበት እድል እንዳለ እየተገለጸ ነው ከዛ በተጨማሪ ደግሞ በባርሴሎና በፓሪሰን ጀርሜን የሚፈለግ ተጫዋች ነውና ሉዊስ ዲያዝ ምናልባት በዚህ ክረምት ከሊቨርፑል የሚለቅበት እድል ሰፊ ነው ይላሉ በርካታዎች። እንደ ፉትቦል ኢንሳይደር ዘገባ ከሆነ ደግሞ አሁን ላይ ሊቨርፑሎች ይህንን ተጫዋች ለመተካት የኒውካስል ዩናይትድን ተጫዋች እየተመለከቱ እንደሆነ ነው የሚገልጸው። በዚህ ክረምት ከፋይናንሻል ጉዳዮች ጋር እየታገለ ስለሆነ ኒውካስል ዩናይትድ የሊቨርፑል ኢላማ የሆነውን አንቶኒ ጎርደንን ለመሸጥም ሊገደድ ይችላል ብሎናል ዘገባው። ሚኪ ብራውን እንደተናገረው ማክፓይሶቹ አንቶኒ ጎርደንን ለመሸጥ ከወሰኑ በእሱ ምትክም በክለቡ ሃርቬ ባርነስ እንዳላቸው ስለሚያስቡ አይጨነቁም ተብሎ ነው የሚታሰበው። በተለይ ደግሞ ሃርቬ ባርነስ ሰሞንኛ ብቃቱ እጅግ ጥሩ እንደሆነ እየተመለከትን እንገኛለን። ተደጋጋሚ ጎሎችንም እያስቆጠረ ነው የሚገኘው። ነገር ግን አንቶኒ ጎርደን የሊቨርፑል ብቻ ኢላማ አይደለም። እንዲሁ አርሰናሎች ኒኮ ዊሊያምስን ማግኘት የማይችሉ ከሆነ አንቶኒ ጎርደንን ማስፈረም እንደሚፈልጉ የሚያሳዩ ዘገባዎች በተደጋጋሚ ጊዜ ሲወጡ ሰምተናል ብዙ ውሳኔዎች የሚሆነው በኒውካስል ዩናይትድ የፋይናንስ ሁኔታ ላይ ነው። ኒውካስሎች ተጫዋቹን እንግዲህ ከመግዛታቸው በፊት መሸጥ ይኖርባቸዋል። እንግዲህ ነገር ግን ቡድን ውስጥ ካሉት ኮከብ ተጫዋቾች ጎርደንን ለመልቀቅ በጣም ክፍት ይሆናሉ ተብሎ ይታሰባል። ጎርደን በቅርቡ አርሰናልና ሊቨርፑል ሲመለከቱት የነበረ ተጫዋች ነው። ነገር ግን በቀላሉ እንዲሄድ አይፈልጉም። ከጎርደን ዝውውር ትልቅ ክፍያ ነው የሚፈልጉት። ነገር ግን ከአንቶኒ ጎርደን አሌክዛንደር ኢሳክ ና ብሩኖ ጉማሬሽ መካከል አንዱን ለሽያጭ ማቅረብ ግዴታቸው ከሆነ አንቶኒ ጎርደንን የመልቀቅ ዕድል አላቸው። በቅርብ ሳምንታት ውስጥ በዚህ ቡድን ውስጥም አሁን ላይ የጎርደን ተፎካካሪ ሃርቬ ባርነስ በዚያ ቦታ ላይ አግኝተውታል። ስለዚህም አንቶኒ ጎርደን የሚለቅ ከሆነ የቀድሞውን ተተኪውን በክለቡ አግኝተዋል የተባለው ኒውካስል በዚህ ክረምት ስራ የሚበዛበት ሲሆን፣ አሰልጣኙ ኤዲ ሃው በዝውውር ገቢያው ላይም ለመደገፍ ወስነዋል። የሊቨርፑል ኢላማ የሆነው እንግዲህ አንቶኒ ጎርደን በቀላሉ አይለቁትም። ነገር ግን ተጫዋቹን ወዳደገበት መንደር ወደ መርሲሳይድ መመለስም ሁሌ ይመኛል። ተጫዋቹ እዛ እንደተወለደ ይታወቃል። አንቶኒ ጎርደን፣ የመርሲሳይዱ ክለብ አሁን ላይ በእንግሊዛዊው የክንፍ አጥቂ ላይም ፍላጎት እያሳየ መሆኑ አያስደንቅም። ጎርደንን በዚህ ሲዝን ለማክፓይሶቹ 35 ጨዋታዎችን አድርጎም ዘጠኝ ግቦች፣ ሰባት አሲስቶች፣ በአጠቃላይ 16 የግብ ተሳትፎችን በዚህ ውድድር ዓመት ለኒውካስል ዩናይትድ ለነጭና ጥቁር ለባሾቹ ማድረጉ ነው እየተገለጸ ያለሁ። አርሰናልን የተመለከቱ መረጃዎችን እናንሳ። በውጤቱ ተበሳጭቻለሁ ብሏል ሚኬል አርቴታ። በተለይ ትናንትና ካደረጉት ጨዋታ ጋር በተያያዘ ያነሳው ሀሳብ ነው። የአርሰናል ዋና አሰልጣኝ ሚኬል አርቴታ በትናንትና ምሽቱ ውጤት ደስተኛ አለመሆናቸውን ነው ከጨዋታው በኋላ የተናገረው ባሳየ ነው የጨዋታ እንቅስቃሴ እና በተመዘገበው ውጤት በጣም ተበሳጭቻለሁ ያለው ያለው አሰልጣኙ ጨዋታውን መቆጣጠር አለመቻላቸውንም እንዲሁ ይገልጻል። በሊጉ ብዙ ጨዋታዎች አቻ የተለያዩት አርሰናሎች ለብዙ ምክንያቶችም ጨዋታውን መጨረስ ሳንችል ቀርተናል ሲሉ አሰልጣኙ ሚኬል አርቴታ ተናግሯል። ሚኬል ሜሪኖ እና ቤን ዋይት በትላንትናው ምሽቱ የቡድን ስብስብ ውስጥ አለመካተታቸውን ተከትሎ ለቀጣይ መርሃ ግብሮች ብቁ መሆናቸውን እንደሚከታተሉ ነው የገለጹት። በተለይ ደግሞ ቤን ዋይት አንዳንድ ጉዳዮች ስለገጠሙት እንግዲህ ከ ከሜዳ ውጭ ያሉ ነገሮች ስለገጠሙት ነው በትላንትናው ጨዋታ ላይ ያልነበረው፣ ተብሏል። እንግዲህ በዛ ጨዋታ ላይ በትላንትናው ጨዋታ ላይ ተሳትፎን አላደረጉም ሚኬል ሜሪኖ እና ቤን ዋይት። የኤምሬትስ ምርጡን ምሽት አብረን እንዝናና ብሏል። እንግዲህ አሰልጣኝ ሚኬል አርቴታ በአውሮፓ ቻምፒየንስ ሊግ ወሳኝ ምዕራፍ ላይ የሚገኙት አርሰናሎች አሰልጣኝ ሚኬል አርቴታ ለጨዋታው ለደጋፊዎች መልእክታቸውን አስተላልፈዋል። በመልእክታቸውም በእያንዳንዱ አጋጣሚዎች ከእኛ ጋር አብራችሁ እንድትጫወቱ እንፈልጋለን ስለዚህም ማክሰኞ ምሽት ትጠበቃላችሁ፣ ወይም ደግሞ ትጥቃችሁን አሟልታችሁ የኤሚሬትስ ምርጡን ምሽትም አብረን እንዝናና ሲሉ ጭምር ነው የተናገሩት አሰልጣኝ ሚኬል አርቴታ። አርሰናል ቀጣይ ማክሰኞ ምሽት አራት ሰዓት የአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር ጨዋታውን ከፓሪሰን ጀርሜ ጋር እንደሚያደርግ ይታወቃል። ሚኬል አርቴታ ጋር ጥሩ ግንኙነት አለን ብሏል። ጃከፍ ክቬር ነው ይህን ሀሳብ የሰጠው አርቴታ ሜዳ ላይ ብቻ ሳይሆን በተለያዩ የህይወታችን ጉዳዮች ጋርም አብሮ ነው የሚገኘው፣ ድጋፉን ያሳየናል ሲል ይናገራል። ጥሩ ግንኙነት አለን፣ እኔ ሁሌም ዝግጁ ነኝ። እሱን በደንብ እየረዳኝ ነው። እኛ እሱ ደግሞ ሲፈልገኝ ቡርኔን ለመርዳትም ሁልጊዜም ጊዜም ዝግጁ ሆናለሁ ሲልም ጭምር ነው ጃከፍ ክቨር እየተናገረው። አርሰናሎች ስዊድናዊውን አማካይ ማርቲን ዙቤሜንዲን በክረምቱ ከሪያል ሶሴዳድ ለማስፈረም በሚያደርገው ፉክክር ሪያል ማድሪድን ማሸነፍ እንደሚችሉ እርግጠኞች ናቸው። አርሰናል በውስጥ በኩል ድርድር እያደረጉ እንደሚገኙ ዳቪድ ኦርነስቲን መረጃውን አጋርቷል። ጁሪያን ቲምበር በኢንስታግራም ገጹ ላይ ሀሳቡን ሰጥቷል። ምርጥ አልነበርንም፣ ትኩረት ለቀጣዩ ጨዋታ ለትልቁ ጨዋታ እናደርጋለን ሲልም ነው ጁሪያን ቲምበር የትላንትናው ጨዋታ ላይ ጥሩ ባንሆንም፣ ነገር ግን በቀጣዩ የፓሪስ ሰን ጀርሜን ጨዋታ ላይ ቡድናችንን እንግዲህ ለመካስ ወይም ደጋፊዎችን ለመካስ እንሞክራለን ሲል እየተናገረው አርሰናሎች ከቤንጃሚን ሸስኮ ጋር ንግግሮችን አድርገው ነበር። አርሰናል ለክረምቱ የተጫዋቾች የዝውውር መስኮት እየተዘጋጁ ሲሆን በክረምቱ ማስፈረም ከሚፈልጓቸው ተጫዋቾች አንደኛው የሆነው ቤንጃሚን ሸስኮን በቅርበት እየተከታተሉት ይገኛሉ። በቅርብ ቀናት ውስጥ አርሰናሎች ከተጫዋቹ ተወካዮች ጋር ስለ ዝውውር ሁኔታም ለመወያየት ቀጥተኛ ግንኙነቶችም ነበራቸው። በሁለቱ ወገኖች መካከል የነበረው ስብሰባ አወንታዊ ነበር። በአሁኑ ጊዜ ምንም የላቀ ድርድር ወይንም ደግሞ የመጨረሻ ውሳኔዎች የሉም። ነገር ግን ግንኙነታቸው ጠቃሚ እርምጃ ነበር። አርሰናል በዝውውር ውስጥም በአጥቂ መስመር ቤንጃሚን ሸስኮ ብቸኛው ስም ስላልሆነ አዲስ አጥቂ ለማግኘትም ያላቸውን አማራጭ መገምገማቸውንም ይቀጥላሉ። ሲቀጥል ሁለቱም ወገኖች በቅርቡ በድጋሚ ለመነጋገርም ቀጠሩ ይዘዋል። ቤንጃሚን ሸስኮ የሚፈልገው አርሰናል ብቸኛው ክለብ እንዳልሆነ የሚታወቅ ሲሆን አጥቂው ከበርካታ ታላላቅ ክለቦች ጋርም መያያዙን ቀጥሏል። ከአረብ ለብዜሽ ጋር ያለው የአሁኑ ኮንትራት ሰባ ሚሊዮን ዩሮ የውል ማፍረሻንም ያካትታል። ምንም እንኳን ይህ ውል በተለያዩ ሁኔታዎች መጠኑ ሊጨምር ይችላል። አርሰናል ትልቅ አቅም አለው። እንግዲህ ትልቅ አቅም ባለው ወጣት አጥቂ ላይም ኢንቨስት ለማድረግ በቁም ነገር ያጤኑታል። እናም ቤንጃሚን ሸስኮ ከሀሳባቸው ጋር ይስማማል ተብሎ ነው የሚታሰበው። የእንግሊዙ ክለብ ግንኙነቶቹ በአዎንታዊ መልኩ ከቀጠሉ የተጫዋቹ መሸጫ ዋጋንም ግምት ውስጥ በማስገባት ለመደራደርም ክፍት ይሆናሉ ተብሎ ነው የሚጠበቀው። አርሰናል አሁንም ገና በሂደት ውስጥ ገና ነው፣ ነገር ግን ፍላጎቱ ተጨባጭ ነው። እናም ንግግሮችም እስከ ግንቦት መጨረሻ ይቀጥላሉ። በሚቀጥሉት ሳምንታት ጠቃሚ እድገቶችም ይጠበቃሉ። ነገር ግን የቤንጃሚን ሼስኮ ፊርማ በአርሰናል ላይ ብቻ የተንጠለጠለ አይደለም። ከእንግሊዝ ቼልሲ፣ ማንቸስተር ዩናይትድ፣ ሊቨርፑል የአጥቂው ፈላጊ ክለቦች እንደሆኑ ነው እየተገለጸ የሚገኘው። አርሰናልም ቢሆን ከቤንጃሚን ሼስኮ ውጪም ሌሎች በርከት ያሉ አማራጮችም እንዳሉት ነው የሚታወቀው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ አሁን ላይ ወደ እናንተ የምናደርስበት ሰዓት ነው። ወደ ቤተሰቦቻችን አሁንም ድረስ በማንቸስተር ዩናይትድ ቤት የዳታ አናሊሲስ ባለሙያ የለም። ሁሉም ስራዎችን ጠቅልሎ የሚሰራው ጄሰን ዊልኮክስ እንደሆነ ነው ሰር ጂም ራትክሊፍ የሚናገሩት። ቲኪ ቤርገስታይን ጄሰን ዊልኮክስ ለበማንቸስተር ሲቲ ሳለም ነገሮችን የሚያይበት መንገድ እንደሚያደንቀው ይናገር ነበር። እርሱ ለሩበን አሞሪም የጨዋታ ስልት የሚሆኑና የማይሆኑ ተጫዋቾችንም ጠንቀቆ ያውቃል ሲሉ ሰር ጂም ራትክሊፍ ሐሳባቸውን ሰጥተዋል። ማንቸስተር ዩናይትድ የውድድር ዓመቱ እንደተጠናቀቀ ማቲያስ ኩኛህን ለማስፈረም ከስምምነት ላይ ደርሷል ተብሏል። ማንቸስተር ዩናይትዶች የተጫዋቹ ውል ማፍረሻ ማለትም 62.5 ሚሊዮን ፓውንድ ለመክፈልም ተስማምተዋል ብሎናል የብራዚሉ ጎል የተባለው የመረጃ ምንጭ። ማቲያስ ኮኛ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር የክረምቱ የተጫዋቾች የዝውውር መስኮት እንደተከፈተም ይጠናቀቃል ተብሎም ነው የሚጠበቀው። ዩናይትዶች ለቻምፒየንስ ሊጉ ቢያልፉም ባያልፉም የዝውውር እቅዳቸውን ግን የሚቀይሩ አይመስለኝም ሲል ዳቪድ ኦርነስቲን ተናግረዋል። በክረምቱ የተጫዋቾች የዝውውር መስኮት በርከት ያሉ ተጫዋቾችን ያስፈርማሉ እንግዲህ ቻምፒየንስ ሊግ ገቡም አልገቡም ሲል ነው ሐሳቡን የሰጠው። ዩናይትድ በአጥቂ ስፍራ ሁለት አማራጮችን ይዟል። እነኚህም ሊያም ዴላፕና ቪክተር ኦስሜን ናቸው። የስፖርቲንግ ዳይሬክተሩ ጄሰን ዊልኮክስ ለሊያም ዴላፕ የሚያደንቀው ሲሆን ከዚህ ቀደም ሊያም ዴላፕ ከማንቸስተር ሲቲ አካዳሚ አስፈርሙት ነበር። ሌላኛው አማራጭ ባለ ብዙ ልምዱ ቪክተር ኦስሜን ነው። ዩናይትድ ትክክለኛ ግብ አስቆጣሪ ተጫዋች ወይንስ ደግሞ ባለ ብሩህ ተስፋ ያለው ታዳጊ አጥቂ ያስፈርማል የሚለው ወሳኝ ይሆናል። ሆኖም ግን ዩሮፓ ሊጉን ከበሉ በክረምቱ ድራማዊ የሆነ ለውጥና እንቅስቃሴ ያደርጋሉ ተብሎ ግን ይጠበቃል። ሜሊሳ ሬዲ ከስካይ ስፖርት ጋር በነበራት ቆይታ ላይ እንደተናገረው የቀድሞ የማንቸስተር ዩናይትድ ስካውት ሩበን አሞሪምን እየደገፉት እንደሚቆዩ ተናግሯል። ማንቸስተር ዩናይትድ በኒውካስል ዩናይትድ ከተሸነፈ በኋላ በተለይ ስለ ሩበን አሞሪም ጥያቄዎች እየተነሱ እንደነበር የምናስታውሰው ነው። ማንቸስተር አሁን ላይ እንግዲህ አሁንም ከወገበታቸው ነው እንደተቀመጠ ይታወቃል። ከዛ በኋላም ሽንፈት ገጥሟቸዋል በወልቨርሃምፕተን ወንደረርስም ጭምር። ሩበን አሞሪን በዝውውር መስኮቱ የክለቡ ድጋፍ ሊሰጠው ይገባል። ነገር ግን በእጁ ባሉት ተጫዋቾች መሻሻል ባለማሳየቱ እንግዲህ በፖርቱጋላዊ አሰልጣኝ ላይ ጫና እየተፈጠረ በመሆኑ በክለቡ ያለውን ስራ ወደ ችግር ውስጥ ላይ ያስገባ ይችላል። ዩናይትሮች አንዳንድ ተጫዋቾችን በክረምት ለመሸጥ መወሰናቸው ለሩበን አሞሪም ገንዘብ ለማሰባሰብና በርካታ ዝውውሮችንም በማድረግ ዝግጁ ነው ሲል የቀድሞ የማንቸስተር ዩናይትድ ስካውት ሚኪ ብራውን ይናገራል። እንግዲህ ብራውን ለፉትቦል ኢንሳይደር እንደተናገረው ሩበን አሞሪም በእርግጠኝነት ጫና ውስጥ ነው። ነገሮች በቂ ስላልሆኑ ከባድ ጥያቄዎችንም መጠየቅ ጀምረዋል። ብዙ የሚወሰነው ማንቸስተር ዩናይትድ በዝውውር ገበያው ላይ በሚያደርገው እንቅስቃሴ ላይ ነው። ሩበን አሞሪም ምንም የሚፈልገው ተጫዋች እንደሌለ በይፋ እየተናገረ ነው። ነገር ግን ገንዘብ በማሰባሰብ አንዳንድ ተጫዋቾችን ለመሸጥ በዝግጅት ላይ ናቸው። እንደ ኮቢ ማይኖ፣ አሌሃንድሮ ጋርናቾ ያሉ የአካዳሚ ፍሬዎችን ለሽያጭ ቀርበዋል። በተጫዋቾች ሽያጭ ሌላ በሩበን አሞሪም ስርዓት የሚስማሙ ተጫዋቾችን ማምጣት ከቻሉ ነገሮች እንዲሻሻሉ ደግሞ እጠብቃለሁ ይለናል ይኸው ሰው በዝውውር መስኮቱ ብዙ እንግዲህ የማይፈለጉ ተጫዋቾችን ካለቀቁ ማሻሻያ እንደሚኖር አይታየኝም። ነገሮች አሁንም በዝውውር ላይ ካልተሻሻሉ አብዛኛውን ጊዜ ምን እንደሚፈጠር እናውቃለን። አሁን ላይ በዝውውር ጉዳዩ ካለፉት ዓመታት ሊማሩ ይገባል። የሩበን አሞሪም ሲስተም ከብዙ አሰልጣኞች የሚለይ በመሆኑ ተጫዋቾችን በሚገባ መልኩ ሊያቀርቡለት ይገባል ሲል ነው የቀድሞ ስካውት ሀሳቡን የሰጠው። የሪያል ማድሪድ ጉዳዮችን እናንሳ። ሪያል ማድሪድ ሻቪያሎን ዞን አሰልጣኝ አድርጎ መቅጠር ከፈለገም ለባየር ሌቨርኩዘን የውል ማፍረሻውን 8 ሚሊዮን ዩሮ መክፈል ይጠበቅባቸዋል ተብሎ እየተገለጸ ነው። እንግዲህ ሪያል ማድሪዶች አሁንም ባርሴሎናን መከተላቸውን ቀጥለዋል። ሪያል ማድሪድ የስፓኒሽ ላሊጋ ዋንጫን ለማሸነፍ ከሄታፌ ድል መጎናጸፍ በኋላ ባርሴሎናን መከተሉን አሁንም ቀጥለዋል። ካርሎ አንቸሎቲ በሄታፌው ሜዳ ላይ ድል ለማድረግ ለኤንድሪክና አርዳ ጉለር እድል ለመስጠት ወስነዋል። አርዳጉለር ለዚህ እድልም መስጠትም ምላሽ በጎል ሰጥቷል የተባለው ነገር ግን ኤንድሪክ ፊሊፔ ከአርዳ ጉለር ተቃራኒ ሆኖ የታየው አንቸሎቲ የሰጠውን እድል በአግባቡ ሳይጠቀምበትም ቀርቷል ሲል ዲያርዮ አስ በመረጃው ላይ አጋርቷል። አሁን ላይ የ19 ዓመቱ ስፔናዊ የቦርንመዝ የመሀል ተከላካይ ዴን ሆችሰንን ለማስፈረም በታላላቅ ክለቦች መካከል ፉክክር እየተደረገ እንደሆነ ነው እየተገለጸ የሚገኘው ሪያል ማድሪድ ተጫዋቹን የግሉ ለማድረግ ከእንግሊዞቹ ክለቦች ቻልሲ፣ ሊቨርፑል፣ አርሰናል፣ ኒውካስል ዩናይትድ ጋር ትልቅ ፉክክርም እያደረገ እንደሆነ የስካይ ስፖርት ጋዜጣ መረጃ ያመለክታል። ኤድዋርዶ ካማቪንጋ ባጋጠመው ጉዳት ምክንያት ለሶስት ወራት ከሜዳ ርቃል። ይህንን ተከትሎ የዓለም ክለቦች ዋንጫና በዚህ ዓመት በላሊጋው ላይም አይጫወትም። በፍጻሜው ጨዋታ ላይ እንግዲህ በእሱ ቦታ አማራጭ ይፈልጋሉ ተብሎ ነው የሚጠበቀው። ጣሊያናዊ አሰልጣኝ ካርሎ አንቾሎቲ የ25 ዓመቱን ስፔናዊ ተጫዋች ፋራን ጋርሲያን በኮፓ ዴልሬ ፍጻሜ ብቸኛ የግራ መስመር ተመላላይ ተጫዋች አማራጭ እንደሆነ ተናግረዋል። የመጀመሪያ አማራጩ ፌርላንድ ሜንዲ በጉዳት ምክንያት የመድረሱ እድል አጠራጣሪ ነው። ተጠባባቂው ኤድዋርዶ ካማቪንጋ ከትላንትና እንግዲህ ከሄታፌ ጋር በነበረው ጨዋታ በጉዳት ምክንያት ወጥቷል። እንግዲህ በዚህም መሰረት እንግዲህ ፋራን ጋርሲያን ሊጠቀሙ እንደሚችሉ ነው የሚገለጸው። የቪኒሲዮስ ጁኒየር ወኪልና ሪያል ማድሪድ የተጫዋቹን ኮንትራት ለማራዘም የሚያደርጉት ንግግር እየተሻሻለ መጥቷል። ሪያል ማድሪድ ለቪኒሲዮስ ጁኒየር ቦነስና ና አንዳንድ ጥቅማ ጥቅሞች ተጨምረው በአመት 30 ሚሊዮን ዩሮ የሚገኝበትን ጥያቄ ማቅረባቸው ነው። ማሪዮ ኮርቴግና መረጃውን ያጋራው። አስተን ቪላ ኬቨን ደብሮይናን ለማዘዋወር በውስጥ ውይይቶችን አድርጓል ተብሏል። እንዲሁ ቼልሲም ኬቨን ደብሮይናን የማስፈረመን ፍላጎት እንዳላቸው የሚያሳዩ መረጃዎች ዛሬ ወጥተዋል በዚህ ሳምንት የፓሪስ ሳን ዠርሜን አሰልጣኝ ሉዊስ ኤንሪኬ ጋዜጣ መግለጫ በመስጠት ሲገባ መግቢያው ላይ አንድ የ15 ዓመት ልጅን ያያል። ያል ከዛም እንዴት ነህ አዲስ ነህ አይደል የስፖርት ጋዜጠኛ መሆን ነው ህልምህ ሲለውም ይጠይቀዋል ልጁም አዎ ሲል ምላሹን ሰጥቷል ጋዜጣ መግለጫውን ጨርሶ ሊነሳ ሲልም ያንን ልጅ አይዋል ኤንሪኬም ተመልሶ አዲሱ ጋዜጠኛ አልጠየቀኝም ቀጥል እስኪ ጠይቀኝ ይለዋል። ልጁም መድኑን ተጠቅሞ ከአስተን ቪላ ጋር በቪላ ፓርክ የተሸነፋችሁበት ጨዋታ ላይ ፓሪሰን ጀርሜን ወደ ቀጣዩ ዙር ቢያልፍም ኦዝማን ዴምቤሌ በጣም ተናዶና ተከፍቶ ተመልክተናል። የሆነበት ምክንያትና የቡድኑን ሞራል እንዴት ለመመለስ እየሰራህ እንደሆነ ብትነግረኝ ሲልም ጥያቄውን ያቀርብለታል። ታዳጊው ጋዜጠኛም ኤንሪኬም በመጨረሻም ጠቃሚ ጥያቄን የያዘ ደህና ጋዜጠኛ ተገኝተዋል በማለትም ምላሹን ሰጥቶታል። እንግዲህ ምላሹንም እንደሰጠው ጭምር ነው እየተገለጸም የሚገኘው የኦይሃን ሳንሴት ፊርማን ለማግኘት የሚፈልጉ ሶስት ክለቦች አሉ። ስፔናዊው አማካይ ከአትሌቲክ ቤልባኦ ጋር ህልም የሚመስል የውድድር ዘመንን እያሳለፈ ነው። የኦይሃን ሳንሴት ተሰጥኦም እንዲሁ እንግዲህ እየታየ ነው። በበርካቶች እንግዲህ እያዩት ይገኛሉ። ከስፔን አልፎም አሁን ላይ በፕሪምየር ሊግም ሶስት ክለቦች እየታየ ነው። ሊቨርፑል አስተንቪላና ቶተንሃም ከአትሌቲክ ቤልባኦ ምሰሶዎች አንዱ የሆነውን ይህንን ተጫዋች አማካይም ለማስፈረም ፍላጎት አላቸው። በመጪው የክረምት ተጫዋቾች የዝውውር ገበያ ውስጥም በጣም አስፈላጊ የሆኑት ዝውውሮች አንደኛው የዚህ አማካይ ሊሆን ይችላል። የፕሪምየር ሊግ ቡድኖች ለኦሃን ሳንሴት ዝውውርም ሊፎካከሩ ዝግጁ ናቸው። በቶትንሃም ጉዳይ ፍላጎታቸው ግልጽ ነው ሳንሴትን በማምጣት የመሀል ሜዳቸውን ጄምስ ማዲሰንና ሮድሪጎ ቤንታንኩርን ማጣመር ነው። የተጫዋቹ ቴክኒካል ችሎታ በመሃል ሜዳ ላይ ፈጠራንና የማጥቃት ብቃቶቹም የመሃል ሜዳውን ለመገንባትም ትልቅ አማራጭ ይሆናል ተብሎ ነው የሚጠበቀው። አስተንቪላ በበኩሉ በሞንቺና በኡናይ ኤምሪ አመራር ስርም በመሆን ተጫዋቹን ለማግኘትም ጊዜ አላጠፋም። አስተንቪላዎች እድገቱን በቅርበት ይከታተላሉ። ክለቡ በቻምፒየንስ ሊግ መገኘቱ ለእርሱ ፊርማም ለመወዳደር ጠንካራ ተፎካካሪም ያደረጋቸዋል። ሊቨርፑል ለወጣት ባለተሰጦች ሁልጊዜም ክፍት በመሆኑ ወደ ዝውውሩ ፍልሚያም ገብተዋል። በቴክኒኩ የተካኑ ተጫዋቾችን በማስፈረም ረገድ ያላቸው ልምድና በመጪው ዓመት በቻምፒየንስ ሊግ ለማሸነፍም ዝግጁ በመሆናቸው ራሱን ለማሳደግ ለሚፈልግ ማንኛውም ተጫዋች ተመራጭ ክለብ ያደርገዋል። እስከ 2032 ከአትሌቲኮ ጋር ኮንትራት ሲኖረው 80 ሚሊዮን የውል ማፍረሻ አለው። ስለሆነም እንግዲህ ሳንሴት በቀላሉ አትሌቲክ ቤልባውን አይለቅም። ክለቡ በዋጋ ለመደራደር ፈቃደኛ አይደሉም። የክለቡ አሰልጣኝ ኤርኔስቶ ቫልቬርዴ የማይተካ ሀብት አድርገውም ይመለከቱታል። አማካዩ በዚህ ሲዝን በ28 ጨዋታዎች 14 ጎሎችን እና 3 አሲስቶችን በማድረግ በአማካይ ክፍሉ መሪ ተጫዋችም ሆኗል። አሁን ዋናው ጥያቄ ለወጣቱ አማካይ ይህንን ዋጋ የሚከፍለው ማን ነው የሚለው ነው። ኒውካስል ዩናይትድ ባርሴሎናና ሪያል ማድሪድን አሸንፎ የስፔኑን እንቁ ማስፈረሙን አረጋግጧል። ከስፔን እግር ኳስ ድንቅ እንቁዎች አንደኛው ባርሴሎናና ሪያል ማድሪድ ጥያቄን ትቶ ከኒውካስል ጋር ከስምምነት መድረሱ ይፋ ተደርጓል። በስፔን ወጣት እግር ኳስ ውስጥ ካሉት በጣም ተስፋ ሰጭ እንቁዎች አንደኛው የሆነው አንቶኒዮ ካርዶሬ እንግዲህ እንደ ባርሴሎናና ሪያል ማድሪድ ባሉ ግዙፍ የላሊጋ ቡድኖች ለወራት ሲፈለግ ነበር። የማላጋ ወጣት ባለተሰጥ ከሁሉም የስፔን ቡድኖች ፍላጎቶች ነበሩት። በሜዳው ላይም ባለው እይታና በመጨረሻው ሶስተኛው የሜዳ ክፍል ላይም ለውጥ ማምጣት መቻሉ ብዙ ትኩረትን እየሳበ ነበር። ሆኖም ግን የተጫዋቹ ዕጣ ፈንታ በላሊጋው ላይ ባለመሆኑ ለጊዜው ብዙዎችን አስገርሟል። ከቫልዴባስ እስከ ዮሃን ጋምፐርስ ስፖርት የማያቋረጥ ክትትል ሲደረግበት የቆየው የማላጋ ባጥቂ ምሩቅ የተለየ መንገድን መከተልን መርጧል። ከስፔን ክለቦች ጋር የተደረገ ውይይትም አሳማኝ በሆነ መልኩ አልተሳካም። ነገር ግን ተጫዋቾችንም ሆነ ጓደኞቹን ያሳመነው ከእንግሊዝ የቀረበው ጠንካራ ጥያቄ ነበር። ኒውካስል ዩናይትድ አቅም ያላቸው ወጣት ተሰጥኦችን በመሳብ ላይ ያተኮረ ትልቅ ፕሮጀክት ያለው ሲሆን በፍጥነት ፊርማውንም ለማግኘት ተንቀሳቅሰዋል። የእንግሊዙ ክለብ በመጨረሻም ከተፎካካሪ ክለቦች በልጦ ከተጫዋቹ ስምምነት ላይ ደርሷል። እንግዲህ ኮርዴሮ በስፔን እግር ኳስ ውስጥም ሁለት ግዙፍ ክለቦችን ለመቀላቀል ያልመረጠው ከሚዲያ ጫና ርቆ ማደጉን በፕሪምየር ሊግ ለመቀጠል አስቦ ነው። በማላጋ ደግሞ ከቅርብ ዓመታት ወዲህ ከወጣት ቡድን በመውጣት ትልልቅ ተጫዋቾች የሆኑትን ፈለግ መከተልን መርጧል። የመጨረሻዎቹ ዝርዝሮችም ካለቁ በኋላም ይፋዊ ማስታወቂያ በጥቂት ቀናት ውስጥ ይደረጋል ተብሎ ነው የሚጠበቀው። ኒውካስል ዩናይትድ ቱርካዊውንም አማካይ ሊያስፈርም ይፈልጋል። ኒውካስል ዩናይትድ በካራባው ካፕ ባሳየው ስኬት እስካሁን ስኬታማ የውድድር ዘመንን አሳልፏል። የኤዲ ሃው ቡድን በዚህ የውድድር ዘመን የዋንጫ ድርቆ ያበቃ ሲሆን አሁን ላይ በሚቀጥለው የውድድር ዘመን ለቻምፒየንስ ሊግ ለመግባትም ይታገላሉ። ማክፓይሶቹ በጥሩ ሁኔታ ዓመቱን እየጨረሱ ሲሆን አሁን ላይ በመጪው የክረምት ተጫዋቾች የዝውውር መስኮት ላይ ያተኮሩ ሲሆን አሁን የሚፈልገው አማካይ ለአውሮፓ ውድድር ብቁ ከሆነም ይፈርማል ተብሎ ነው የሚጠበቀው። እንደ ካቼንዶ ኦፍ ሳይድ ምንጮች ዘገባ ከሆነ ሀካን ቻናኖግሉ በዚህ ክረምት ከኢንተር ሚላን ሊለቅ ይችላል። የቱርኩ አማካይ በክረምቱ ኢንተር ሚላንን የመልቀቅ እድሎቹ እያደጉ ነው። የሳዑዲ አረቢያ ቡድኖች ባየር ሚኒክና የፕሪምየር ሊግ ቡድኖችን ጨምሮ ከበርካታ ክለቦች ከፍተኛ ፍላጎት እያገኘ ነው። ከእንግሊዝ ክለቦች መካከል ኒውካስል ዩናይትድ ሀካን ቻናኖግሉን በቅርበት እየተከታተሉ ይገኛሉ። ማክፓይሶቹ ስለ ሁኔታው አዲስ መረጃን በቅርቡ ጠይቀዋል። እናም በተለይም ለቀጣዩ ቻምፒየንስ ሊግ ብቁ ከሆኑ እንደ ትልቅ የመሃል ሜዳ አማራጭም ሊቆጥሩት ይችላሉ። የሃካን ቻናኖግሉ ልምድና ጥራት በኤዲሃው ቡድን ውስጥም ትልቅ ነገርን ይጨምራል። እስካሁን ድረስ ምንም አይነት ይፋዊ ንግግሮች የሉም። ተጫዋቹ እንግዲህ የወደፊት ሕይወቱን በተመለከተ የመጨረሻ ውሳኔም አላደረገም። ሆኖም ግን ባለፈው ክረምት እሱን ለማስፈረም የሞከረው ባየር ሚኒክና የሳዑድ አረቢያና የእንግሊዝ ክለብ በአማካዩ ዝውውር ላይ ወደፊት ለመራመድም ዝግጁ ይሆን ይመስላሉ። ሃካን ቻናኖግሉ ከኢንተር ጋር እስከ 2027 የሚያቆይ ኮንትራት ስላለው የጣሊያኑ ሻምፒዮን የመሸጫ ጫና አይደረግበትም። ያም ሆኖ ግን ከቅርብ ጊዜ ወዲህ ያሳየው ብቃት ክለቡን ሙሉ በሙሉ አላሳመንም። ስለወደፊቱ ውስጣዊ ውይይቶችም እየተደረጉ ናቸው። በመጪዎቹ ወራት ትልቅ ዋጋ ከመጣ ኢንተር ና ሃካን ቻናኖግሉ በቁም ነገር ይገመግሙታል። ቱርካዊው አማካይ በዚህ ሲዝን አስር ግቦችን አስቆጥሯል። እናም አራት ለጎል የሆኑ ኳሶችንም አመቻይቶ አቀብሏል ነው የተባለው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር ያደረጋችሁ በሙሉ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። በጠዋት ፕሮግራማችን ዳግም እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው። አክብሮት